ሰላም እንደምናላችሁ ክብራን ተመልካቾቻችን። ፋና ሚዲያ ኮርፖሬሽን ከጀስቲስ ፎር ኦል ጋር በመተባበር በየሳምንቱ በዚህ ሰዓት ወደ እናንተ የሚያደርሰው ስለፍትህ የተሰኘው መሰናዶው ተጀምሯል። በዛሬው ቆይታችን በፌዴራል ማረሚያ ቤት እየተከናወኑ የሪፎርም ስራዎች ምን ይመስላሉ፣ ያጋጠሙ ተግዳሮቶች፣ ቀጣይ የስራ አቅጣጫዎችስ እንዴት ያሉ ናቸው? በሚለው ጉዳይ ቆይታ እናደርጋለን። በዚህ ጉዳይ ላይ ደግሞ ከኛ ጋር ቆይታ እንዲያደርጉ እንግዶች ጋብዘናል። ምክትል ኮሚሽነር ሉባባ ጀማል በፌዴራል ማረሚያ ቤት ኮሚሽን የማረም ማነጽና ተሀድሶ ልማት ዘርፍ ምክትል ኮሚሽነር ጀነራል፣ እንዲሁም ምክትል ኮሚሽነር ደስታ አስመላሽ የፌዴራል ማረሚያ ቤት ኮሚሽን የፋይናንስና የሰው ሀብት ልማት ዘርፍ ምክትል ኮሚሽነር ጀነራል ናቸው። እንግዶቼ ለቃለ መጠይቁ ፈቃደኛ ሆናችሁ ስለተገናኘን ደስ ብሎኛል። መልካም ወደ ቀዳሚው ጥያቄ እንለፍ። እንደው ባለፉት ዓመታት በፌዴራል ማረሚያ ቤት የተከናወነው የሪፎርም ስራ ምን ይመስላል ከሚለውን ጀምር። ዋና ዋና የሚባሉ 14 የትኩረት መስኮች መካከል የመጀመሪያዊ ትኩረት መስክ የነበረው የህጎች ማሻሻ ማድረግ ነው። ምክንያቱም ቀድሞ የነበረ ህጎች ከህግ ታራሚዎች ሰብአዊ መብት አጠባበቅና ለህግ ታራሚዎች ከምንሰጣቸው የማረም ማነፅና የተሃድሶ ልማት አገልግሎቶች አኳያ ክፍተት የነበረባቸው ውስነት የነበረባቸው ህጎች ስለሆኑ ወይም ስለነበሩ እነዚህን ህጎች ለማሻሻል የሚያስችል አጠቃላይ ጥናት ተደርጎ ከተለያዩ ከፍተኛ የትምህርት ተቋማት የህግ ባለሙያዎች እና ከፍት ሚኒስትርም የሚመለከታቸው የህግ ባለሙያዎች የተካተቱበት ከፌዴራል ማረሚያ ቤት ኮሚሽንም የሚመለከታቸው የስራ ኃላፊዎች ና የህግ ባለሙያዎች የተካተቱበት ጥናት ተደርጎ ማለትም የህግ ረቂቁ ተዘጋጅቶ አዋጅ ቁጥር 1174/2012 እንዲወጣ ተደርጓል። ህግ ታራሚዎች ሰብአዊ መብት አያያዝ አኳያ መሰረታዊ የሆነ ሽፍት መጥቷል። ከዛ በፊት ሲነሱ የነበሩ የሰብአዊ መብት አያያዝ ችግሮች ፍጹም ከለውጡ በኋላና ከሪፎርም በኋላ አሁን የሚነሱበት ሁኔታ የለም። ይሄ እኛ ብቻ የምንለው ሳይሆን የሚመለከታቸው የሰብአዊ መብት ተቋማት፣ የህዝብ ተወካዮች ምክር ቤትም፣ ሌሎች በማረሚያ ቤት ላይ ኦቨርሳይት የሚያደርጉ ሚዲያ አካላትን ጨምሮ የሚመለከታቸው አካላት የሚያረጋግጡት እውነታ ነው። ሌላ ደግሞ የጋርመንት ኢንዱስትሪ በጥሩ ሁኔታ ተደራጅቷል። በሁለት ማዕከላት ኢንፋክት በሶስት ማዕከላት በከፍተኛ ጥበቃ ማረሚያ ቤት፣ በዝዋይ ማረሚያ ቤት እና በሴቶች ማረሚያ ቤት ደረጃውን የጠበቀ የጋርመንት ኢንዱስትሪ በማደራጀት የህግ ታራሚዎች የቀን አልባሳት የሚባሉ ቀይና ቢጫ አልባሳት ሙሉ በሙሉ በውስጥ አቅም እንዲመረት ማድረግ ተችሏል። ከዚህም በተጨማሪ ለታራሚዎች የምናቀርበውን አልጋ ባለን የብረታብረት ኢንዱስትሪ በውስጥ አቅም ማምረት የቻልንበት ሁኔታ አለ። ለቢሮ ቁሳቁስ የሚሆኑ ጠረጴዛ፣ ወንበሮ፣ ሌሎች የማምረት ሂደቶች ፓርሻሊ እየተሸፈነ ያለበት ሁኔታ አለ። ስለዚህ ከማረማ ንጽናት አዲሶ ልማት አገልግሎቶች አሰጣጣ አንጻርም በከፍተኛ ሁኔታ መሻሻሎች አሉም። አሁንም ማስፋት ያለብን ነገር እንዳለ በሚገባ እንገነዘባለን። ከዚህ ጋር በተያያዘ የውስጥ ገቢ የምንለው አለ። የውስጥ ገቢ ከሪፎርም በፊት በአመት አስር ሚሊዮን እና ከዛ በታች የነበረውን የውስጥ ገቢ ግኝት አሁን ከ65 አመታት በኋላ እስከ 60 ሚሊዮን የደረሰበት ሁኔታ አለ። ሌላው በጣም ቁልፍ ጥያቄ የነበረው ከሪፎርም በፊት ረጅም ጊዜ ያስቆጠሩ አዳዲስ ፕሮጀክቶች ነበሩ። የማረሚያ ማዕከላት ማለት ነው። አዳዲስ ግንባታ የማረሚያ ማዕከላት ነበሩ አራት ቦታዎች እዚያ አባ ሳሙኤል፣ ዝዋይ፣ ድሬዳዋ ና ሸዋሮቢት። እነዚህ የግንባታ ፕሮጀክቶች ባሉበት የቆሙ ስለነበሩ ታራሚም ወደዛ ማስገባት ያልተቻለበት ሁኔታ የነበረው ነበረው በሪፎርም ዘመን ግን ታቅዶ ተሰርቶ ኦልሞስት በሶስቱ ላይ ሙሉ በሙሉ ባይጠናቀቁም፣ ሜጀር የሆኑ ነገሮች ወይም ደግሞ መጀር መሟላት ያለባቸው ነገሮችን አሟልተን የህግ ታራሚዎችን ወደ ሶስቱ አዳዲስ የማረሚያ ቤቶች የማሸጋገር ስራ ሰርተናል ባለፉት አመታት። ሌላው የታራሚዎች ትምህርትና ስልጠና እንደዚሁም የታደ ስራዎችን ማሻሻል በተለይ ከትምህርትና ስልጠና ጋር በተያያዘ ባለፉት የሪፎርም አመታት ጥሩ ውጤት የተገኘባቸው ስራዎች ተሰርቷል። አንደኛው የማረሚያ ቤት ትምህርት ቤቶች እስከ ስምንተኛ ክፍል ነው የነበሩት። ባለፉት የሪፎርም አመታት ግን ይህንን እስከ አስራ ሁለተኛ ክፍል ማድረስ ተችሏል። አስራ ሁለተኛም አልፎ በዲስታንስ እስከ ኮሌጅም እስከ ዩኒቨርሲቲ ማስተማር የጀመርንበት ሁኔታ አለ። አስተምረን የምናስፈትናቸው የህግ ታራሚዎች ከአጠቃላይ የማለፍ የሀገሪቱ የማለፍ ንጻሪ አኳያ ሲታይ የተሻለ ማለፍ ንጻሪ ያላቸው ሆነው እናገኛቸዋለን እና በትምህርትና ስልጠና ረገድ የተሳካ ስራ ተሰርቷል ማለት እንችላለን በህግ ታራሚዎች ላይ መልካም እስኪ እንደው ታራሚዎች በማረሚያ ቤት በሚኖራቸው ቆይታ በሰሩት ጥፋት ተጸጽተው እንዲታረሙና እንዲታነጹ ከማድረግ ባሻገር የተለያዩ ደግሞ ስልጠናዎች እንዲያገኙ የምትሰሩት ስራስ ምን ይመስላል? ምክትል ኮሚሽነር ሉባባ ታራሚዎች በተለያየ የሙያ ስልጠና እንዲሰለጥኑ እናደርጋቸዋለን። አጫጭር ስልጠና አለ፣ ረጅም ጊዜ ስልጠና አለ። አጫጭር ስልጠናዎች ከሶስት ወር እስከ ስድስት ወር የሚፈጁ ስልጠናዎች አሉ። የረጅም ስልጠና ደግሞ ከሌብል ዋን እስከ ሌብል አምስት ድረስ በእውቅና ባገኘንባቸው በዘጠኝ የሙያ መስኮች ላይ እንዲማሩ ይደረጋሉ። ይህ ከተማሩ በኋላ በቀጥታ ወደ ማምረት ነው የሚገቡት፣ ወደ ስራ ነው የሚገቡት። በአጫጭር የሚያሰለጥኑ በረጅ የሚያሰለጥ ወደ ምርት ነው የሚገቡት። ወደ ምርት ሲገቡት በግላቸው የሚሰሩ እንደ ታራሚዎቹ ፍላጎት በማህበር ተደራጅተው የሚሰሩት በማህበር እናደራጃቸዋለን። በግሌ እሰራለሁ የሚል ታራሚ ደግሞ ካለ በግሉ ምቹ ሁኔታ እንፈጥርለታለን፣ ቦታዎች እናመቻችለታለን፣ በግሉ እንዲሰለጥ ይደረጋል ማለት ነው። በተማረበት የሙያ ዘርፍ በግሉ በማህበር እንዲሰራ ካደረግነው በኋላ ደግሞ የገበያ ምቹ ሁኔታ እንፈጥርለታለን። ስለዚህ በገበያ አንደኛው ሼዶችን በማዘጋጀት ምናልባት አይታችሁ ከሆነ ቃሊቲ የቀድሞ ቃሊቲ አካባቢ ላይ በላሚራግ የተዘጋጁ የታራሚች ምርት መሸጫ ሼዶች አሉ። እዛ ቦታ ላይ ሰው በመቅጠር ለአካባቢው ማህበረሰብ እንዲሸጡ እናደርጋለን። ከዛ በመለስ ደግሞ በሳምንት የቤተሰብ መጠየቂያ ቀን ላይ የታራሚች ምርት ውጤቶች ቤተሰብ ታራሚዎች እንዲጠይቅ የመጣ ሰው በዛ አካባቢ የሚያልፈ ሰውም ምርቶችን እንዲገዛና አጠቃላይ የሆነ ነገር እንዲያይ ታራሚ ምን እየሰራ እንዳለ እንዲያይ የምናደርግባቸው ሜካኒዝሞች ብዙ ናቸው። በዚህ አይነት እያንዳንዱ ታራሚ በአብዛኛው ታራሚ ከመጦር አልፎ ከመጠየቅ አልፎ የራሱንም ገቢ አሳድጎ በዛ ገቢው ነገ ሲወጣ የአገር ሸክም የአገር እንቅፋት እንዳይሆን የራሱን ገቢ ይዞ ነገር ለራሱም ለሀገሩም ለቤተሰቦቹም የሚረዳ ታሪክ የሚቀየር ታራሚ እያደረግን ነውና እንዲወጣ የምናደርገው እዚህም ማረሚያ ቤትን ባለበት ቤተሰቡን የሚረዳት ታራሚ አለ። በጣም በብዙ እንደዚህ አይነት ለቤተሰቦቹም የሚረዳ ታራሚ የተፈጠረበት ሁኔታ ነው ያለው። በዚህ አይነት ነው የምርቱን ስራ እየሰራ ነው ያለ ነው ማለት ነው። ከዛ ባሻገር ቀድም በሪፎርሙ አንዱ ከዳሰሳቸው ጉዳዮች ውስጥ ስምንተኛ ክፍል የነበረውን ወደ አስራ ሁለተኛ ክፍል ማድረግ ከዛም ባሻገር ደግሞ ወደ ቴክኒክና ሙያም እንዲሄዱ ማድረግ የሚለውን አንስታችኋል። አስራ ሁለተኛ ክፍል ውጤት ያመጡትን መቼስ የመንግስት ዩኒቨርሲቲዎች ላይ ተመድበው መማር አይችሉም። ስለዚህ ቀጣይ የትምህርት ምዕራፋቸውን እንዲከታተሉ ያሰባችሁት ነገር ምንድን ነው? በጣም ጥሩ ጥሩ ጥያቄ ነው። ከሪፎርሙ አንዱ በማረሚያ ቤት ላይ ከትምህርት ቤቶችን ስታንዳርድ ማሳደግ ነው። የተማሩ ታራሚዎች እንዲበዙ ማድረግ ነው። በዚህም ሁኔታ ከአንደኛ እስከ አስራሁለተኛ ክፍል የሚመሩ ታራሚዎችን ምቹ ሁኔታ ይፈጠራል። የአስራ ሁለተኛ ክፍል ውጤት ያመጡ ታራሚዎች የዩኒቨርሲቲ መግቢያ ውጤት ያመጡትን በተለይ እንደ ማንኛውም የውጭው ዜጋ ማህበረሰብ እነሱም የዩኒቨርስቲ ተጠቃሚ እንዲሆኑ ከትምህርት ሚኒስቴር ጋር ስራ ጀምረናል። ብዙ ሄደንበታል። ከመጻጻፍ አልፈን በአካል በመገናኘት ጭምር ከሚመለከታቸው የትምህርት አካላት ጋር ውይይት አድርገናል። ኮሚቴ ተዋቀው በማረሚያ ቤት ላይ ምን ቢደረግ ነው የተሻለ የሚሆነው የሚለው እነሱ ኮሚቴ አቋቁሞ ስራ ጀምረዋል። እሱ ተግባራዊ ሲሆን የተሻለ ነገር በማረሚያ ቤት ላይ እንጠብቃለን ቢያንስ ቢያንስ እሷን ወዴት ነው ልናሳድጋት? ከትምህርት ሚኒስቴርን ጋር እየተነጋገር ነው። እንደ ሀገር እንድናስባት ነው እየተነጋገር ነው። በሀገሪቱ ውስጥ በሁሉም ማረሚያ ቤት ውስጥ ትምህርት ቤቶች አሉ። በፌዴራል ማረሚያ ቤት ብቻ ሳይሆን በሁሉም ክልሎች ላይ ባሉ ማረሚያ ተቋማት ትምህርት ቤቶች አሉ። እነዚህ ትምህርት ቤቶች ላይ የተማሩ የ12ተኛ ውጤት ያመጡ ታራሚዎች መደመኛ የዩኒቨርሲቲ መግቢያ ውጤት ያመጡት ወደ ዩኒቨርሲቲ እንዲገቡ ምቹ ሁኔታ እንዲፈጠር እኛ እየጠየቅነው ምንድን ነው በማረሚያ ቤት ላይ የአንዱን ዩኒቨርሲቲ ቅርንጫፍ ካምፓስ እንዲከፈትልን ነው እየጠየቅ ነው። እሱ ነው አሁን እየተጠና ያለው። ስለዚህ በየክልሉ ያሉ ተማሪዎችም ጭምር የመሰብሰብ አክሰሱ ስለሚኖር እሱ እየሄዱበት ነው። እነሱ ፖዘቲቭ ምላሽ ጥሩ ነገር እየሰጡናል ብለን እንጠብቃለን እየሰጡን ካለው ምላሽ አንጻር። ከዛ ጎን በጎን ደግሞ እያደረግን ያለ ነው ምንድነው ከግል ትምህርት ቤቶች ጋራ በአዲስ አበባ ከተማ በጣም ብዙ የግል ትምህርት ቤቶች አሉ እነሱ አስራ ሁለተኛ ክፍል አልፈው ውጤት ያመጡ ተማሪዎች እንዲያስተምሩን ጠይቀ ናቸው። ባለፉት አመታት በርቀትም በፌስ ቱፌስም ፌስም ትምህርት ያስተማሯቸው ታራሚዎች ብዙ ናቸው። አሁን በዚህን ሰዓት ባለፈው በሚቀጥሉት ሳምንታት የሚመረቁ ማስተር ጭምር እየተማሩ ታራሚዎች አሉ። ምናልባት እድሉ ካገኛችሁ እናንተም እንጋብዝ ይሆናል ዝዋይ ትምህርት ቤት ላይ ማስተር ጭምር ተምረው ለመመረቅ የተዘጋጁ ታራሚዎች አሉ። እነሱ ከሌሎች ከግል ትምህርት ቤቶች ከግል ዩኒቨርሲቲዎች ጋራ ባደረግነው ኮሚኒኬሽን ነው። ከዛ መለስ ደግሞ ሌላው የሄድንበትን በርቀት ትምህርት የመንግስት ዩኒቨርሲቲዎችንም ማረሚያ ቤት እንዲያስተማሩ በስፋት ተነጋግረንበታል። እሱንም እየሄድንበት ያለው ነገር አለ። እነዚህ ነገሮች የሄደንበት ከነዚህ በመለስ ያለው ደግሞ በማረሚያ ቤት ከሌቭል ዋን እስከ ሌቭል ፋይፍ ድረስ ያለ የቴክኒክና ሙያ ኮሌጅ እውቅና ያለው ሰርቲፋይ የሆነ ኮሌጅ ያለን። ስለዚህ ሌቭል ፋይፍ ማለት በሌላ መንገድ ድግሪ ማለት ነው። ስለዚህ በእነዚህ ነገሮች ባይሳኮልን በራሳችን በማረሚያ ቤት በመረጡት ሙያ በመረጡት የሙያ መስመር ከሌቭል አንድ እስከ ሌቭል አምስት ድረስ እንዲማሩ እናመቻቻለን ማለት ነው። ስለዚህ በዚህ ሁኔታ ነው እየተሄደበት ያለው ጥያቄው ጥሩ ጥያቄ ስለሆነ ነው ትምህርት ሚኒስቴር እየጠየቅ ነው፣ ጥያቄ አለ። እነሱም ያውቁታልና በዚህ አጋጣሚ አፋጣኝ ሌላው ትምህርት ቤት ከመጀመሩ በፊት ለእኛም አፋጣኝ ምላሽ እንዲሰጡን በዚህ አጋጣሚ ጥሪን ማስረብ ይፈልጋሉ። እስኪ ሌላው ደግሞ ከታራሚዎች አያያዝ ጋር ተያይዞ ወጥ የታራሚዎች አያያዝ እንዲኖር እየሰራችሁት ያላችሁት ስራ ምን ይመስላል? ይህንን ማነሳው አንዳንድ ማረሚያ ቤቶች ምቹ የሆነ የታራሚዎች አያያዝ እንዳለ ይነሳል፣ አንዳንዶቹ ደግሞ ምቹ እንዳልሆኑ ይነሳል እና በሁሉም ማረሚያ ቤቶች ላይ ወጥ የሆነ የታራሚዎች አያያዝ እንዲኖር እየሰራችሁት ያላችሁት ስራ ምን ይመስላል? በመርህ ደረጃ በሕግም ደረጃ ያው የሁሉም የህግ ታራሚዎች አያያዝ ወጥ እንዲሆን ነው የሚጠበቀው። ነገር ግን እንደ ሀገር ካየነው ለምሳሌ እንደ ፌዴራል ማረሚያ ቤት ኮሚሽን ከተወሰደ አሁን ሞሮለስ ቅድም እንዳልኩት በግንባታ ላይ የነበሩ አዳዲስ ማረሚያ ቤቶች ተጠናቀው ወደ ስራ ስለገቡ የታራሚዎች አያያዛችን ተመሳሳይ ነው ማለት ይቻላል። በከፍተኛ ጥበቃ ማረሚያ ቤት፣ በዝዋይ ማረሚያ ቤት፣ በድሬዳዋ ማረሚያ ቤት ያለው እንደዚሁም እዚህ ሴቶች ማረሚያ ቤት ያለው አያያዝ ብዙ የሚራራቅ አይደለም። ምክንያቱም ያሉ ፋሲሊቲዎችን ተመሳሳይ ስለሆኑ በጣም ዘመናዊ ማረሚያ ቤቶች ናቸው። ከታራሚዎች ከመያዝ አኳያ ማለት ነው። ያላቸው የመመገቢያ ቦታ፣ ያላቸው የመዝናኛ ቦታ፣ የማደሪያ ቦታቸው፣ ክፍሎቻቸው እና አጠቃላይ አገልግሎት የሚሰጥበት ሁኔታ መልካም ነው ብሎ መውሰድ ይቻላል። ይሄ ግን ምናልባት እንደ ሀገር ከተወሰደ በሁሉም ክልሎች ተመሳሳይ የሆነ የታራሚዎች አያያዝ ላይኖር ይችላል። ምክንያቱም በዚህ ደረጃ የተገነቡ የማረሚያ ተቋማት በሁሉም ስለሌሉ፣ ከአጠቃላይ ሁኔታው ስታንዳርድ ከማምጣት አንጻር ካየ ነው በተወሰነ መልኩ እየተሄደበት ያለ ነገር ስለሆነ በአብዛኛው እንደ ሀገር በምንሄድበት ሰዓት ተመሳሳይ የሆነ የማረምና ማነጽ አገልግሎት እንዳለ እናያለን። ቅድም በሪፎርሙ ሲገለጽ የነበረው አንዱ የማረምና ማነጽ ስታንዳርድ እንደ ሀገር ነው የጸደቀው። እሱን እንደገና በ2012 የጸደቀ ማኑዋል ስለነበረ እሷን እንደገና አሁን የመከለስ ስራ ሰርተን ኦልሞስት ወደ ማጠናቀቅ እየገባን ነው። ይሄ ማለት ለፌዴራል ብቻ አይደለም ለፌዴራልም ለሁሉም ለ12 ቱም ክልል ክልሎች የሚጠቀሙበት ነው እነሱም ግብአት እንዲሰጡ ተጠይቀው ግብአት መስጠት ያለበት ከማረሚያ ጋር የሚሰራ አካል ሁሉ የማረምና ማነጽ ስታንዳርድ በሁሉም ዘርፍ አስተያየት ተሰጥቶበት ግብአት ተሰጥቶበት ድጋሚ የማሻሻል እየተሰራ ነው። ይሄ እንደ ሀገር ነው የሚሰራበት። ስለዚህ እሱ ብቻ ሳይሆን አጠቃላይ ሁኔታ ከምግብም አቀራር ምናልባት የገንዘብ አመዳደቡ ክልሎች በራሳቸው ስለሚተዳደሩ በክልል መንግስታቸው በጀት ስለሚያስጨምሩ ካልሆነ በስተቀር በሁሉም አንግል ከማደሪያ ቤትም ከማረምና ማነጽም ከጥበቃ አንጻር ወጥ ነው። ወጥ እንዲሆን ነው የሚፈለገው። አዋጁም የሚያዘው እሱ ነው። ስለዚህ በዚህ ልክ እየተሰራበት ነው። ሌሎች ክልሎችም በዚህ በፌዴራል ወስደው ወደ ተግባር ያስገቡ ክልሎች ብዙ ናቸው። ስለዚህ በጥሩ ሁኔታ እየተሰራ እንዳለ መውሰድ ይቻላል ማለት ነው። እስኪ እንደው ታራሚዎች በማረሚያ ቤት በሚኖራቸው ቆይታ ከወንጀላቸው ወይም ደግሞ ከሰሩት ጥፋት መታረማቸው መጸጸታቸውን ማረሚያ ቤት ላይ ከሚያሳዩት ባህሪም ባሻገር በተግባር የሚገለጠው ወደ ማህበረሰቡ ጋር ሲቀላቀሉ ባላቸው ባህሪ ይመስለኛል። ይህንን የምትከታተሉበት የተለየ መንገድ ይኖር የሆነው ይህንን የምለው ታራሚዎች የእርማት ጊዜያቸውን ጨርሰው ወደ ማህበረሰቡ ሲቀላቀሉ የተመለከተ ሕግ ገና በፍትህ ሚኒስቴር ውይይት የተደረገበት እንደሆነ ስለማውቅ ነው። ይህንን እንዴት ነው በተለየ መንገድ የምትከታተሉበት ስልት አለ ወይ በተለይ ወደ ማህበረሰቡ የሚቀላቀሉ ታራሚዎችን በተመለከተ? እሱ ነው እኮ አሁን እሱ ጋፕ ስለተፈጠረ ነው። ማረምና ማነጽ ስታንዳርዱ ላይ ያስቀምጣል፣ በግልጽ ያስቀምጣል ከመቀበል እስከ መልሶ ማቋቋም ድረስ ነው ስታንዳርዱ የሚያስቀምጠው። አሁን የምንልሽ ማኗል እስከ መቀላቀል ድረስ ነው የሚያስቀምጠው። ከመቀላቀል በኋላ ግን እንዴት ክትትል ይደረጋል የሚለው የህግ ማዕቀፍ ይጠይቅ ስለነበረ በህግ መደንገግ፣ በህግ የሆነ ነገር መቀመጥ ስለነበረበት ነው እስካሁን የዘገየው ና ከፍትህ ሚኒስቴር ጋር በተደረገ በተደጋጋሚ ጊዜ በተደረገ ውይይትም ጭምር ነው አሁን ይህንን የመልሶ የመቀላቀል አዋጅ እንዲረቅና ወደ ተግባር እንዲገባ ወደ መንገድ እንዲገባ እያ እየተደረገው። ስለዚህ ታራሚዎችን ከተፈቱ በኋላ ከእስር ቤት እንግዲህ ታራሚ የሚፈታው በተለያየ መንገድ ነው። እስሩ ጨርሶ የሚፈታ አለ፣ በአመክሮ የሚፈታ አለ፣ በይቅርታ የሚፈታ አለ። እነዚህ ሁሉ የሚፈቱ ታራሚዎች ማረሚያ ቤት በወሰዱት ስልጠና፣ ማረሚያ ቤት ባገኙት የማረምና ማነጽ ትምህርት በማህበረሰቡ ላይ ሲቀላቀሉ ያሳዩት ለውጥ ምን ይመስላል የሚለው ጋፕ ስለነበረ አሁን እሱን እየተሰራበት ነው። በእርግጠኝነት በዚህ አመት በ2018 ይጸድቃል ብለን እየጠበቅ ነው። ካለው አዋጅ አንዱ እሱ ነው። ያ አዋጅ ምን አስቀምጧል? የመልሶ መቀላቀል ዘርፍ በማረሚያ ቤት ላይ እንዲቋቋም ያዛል አዋጁ፣ እየተወያየንበት ያለው አዋጅ። ስለዚህ አሁን ማኑዋሉ ምን ይሆናል ማለት ነው ሙሉ ያደርገዋል ማለት ነው ስለዚህ አንድ ዘርፍ ይቋቋሙለታል ወይ ዘርፍ ሊሆን ይችላል ዳይሬክተር ሊሆን ይችላል ቡድን ሊሆን ይችላል ግን አዋጁ በሚያዘው መሰረት መልሶ መቀላቀል ላይ የሚሰራ አካል ይፈጠራል ማለት ነው ያ አካል እስከ ታች ድረስ የሚወርድ ነው እስከ ቀበሌ ድረስ የሚወርድ ነው ታራሚዎች ተፈተው የሄዱበት አካባቢ ጭምር ሄዶ የሚሰራ አካል ስለሆነ የዛኔ እስካሁን የተሰራውን ስራ በማረምና ማነጽ የተሰራውን ስራ ውጤት በዛን ሰዓት ማየት ይቻላል ማለት ነው ስለዚህ አዋጁን እየጠበቀን መሆኑን ለማሳወቅ ያህል መልካም እስኪ እንዲህ በስራ ክንውናችሁ መሀል ያጋጠማችሁ ተግዳሮት ካለ አንዱ ለምሳሌ የሰው ሀይል አቅም ግንባታ ስራው በሂደት ነው ያለው ገና ማለት ነው ከሁለቱም አስፔክት አኳያ አንደኛው በጣም ስነ ምግባሩ ዲስፕሊኑ የጠበቀ ከላይ እስከታች በተዋረድ ያለ ጠንካራ የሰው ኃይል መገንባት የሚለው ነው። በለውጡ ውስጥ የመጡ አበረታች የሆኑ ለውጦች አሉ ግን ስቲል መስራት ያለብን ቦታ ላይ እንዳለ በደንብ ገምግመናል ማለት ነው። በቀጣይነት መሰራት ያለባቸው ስራዎች እንዳሉ ገምግመናል። እሱን አቅደን ስራ ጀምረናል። ሁለተኛው ደግሞ ከቴክኖሎጂ አኳያ የጀመርናቸው የቴክኖሎጂ ስራዎች አሉ ወይም ደግሞ ኢንትሮዱስ የተደረጉ የተጀመሩ የቴክኖሎጂ ውጤቶች አሉ ግን በምንፈልገው ፍጥነትና በምንፈልገው ውጤታማነት ተሟልተዋል ብለን አናምንም። ስለዚህ ከቴክኖሎጂ ትግበራ አኳያ አግሬሲቭሊ መስራት ያለብን ቀሪ ስራዎች እንዳሉ እንገነዘባለን። ሶስተኛው ደግሞ የቴክኒክና ሙያ ስልጠና የምንሰጥባቸው በጣም ዘመናዊ የሆኑ ወርክሾፖች ተገምተዋል፣ በግንባታ ደረጃ ማለት ነው። በነዛ ወርክሾፖች የምንጠቀምባቸው ማሽነሪዎች ለስልጠና ሚሆን ለማምረቻ የምንጠቀምባቸው የብረታ ብረት የእንጨት እንደዚሁም የተለያዩ ስልጠና ማሽነሪዎች በጣም የቆዩና አንዳንዱም ያረጁ አገልግሎት መስጠት ያቆሙ ስለሆኑ በበቂ ሁኔታ እነዛን ማሽነሪዎች ማሟላት ይጠበቅብናል። ምክንያቱም በተሟላ መንገድ አብዛኛውን የሕግ ታራሚ ወደ ልማት ስራና ወደ እንደዚህ አይነት ቴክኒክና ሙያ ስልጠና ማሳተፍ ያስፈልጋል። በቀጣይነት በትኩረት ልትሰሯቸው ያሰባቸዋቸው ጉዳዮችስ? እንደ ችግር የተነሱት ችግሮቻችን ቀጣይ የትኩረታችን ዋና ማጠንጠኛ ናቸው ማለት ነው። ስለዚህ ማረሚያ ቤት የማረምና ማነጽ ስራውን ኢፌክቲቭሊ መስራት እንዲችል ከትምህርትና ስልጠና ጋር ተያይዘው እየተነሱ እንደ ችግር የቀረቡት ነገሮች ላይ ምንም አማራጭ የለም ጊዜ የለኝም በሚል መንፈስ እነሱን ወደ ተግባር ማስገባት እንፈልጋለን። የመምህራን ከክህሎት ጋር ተያይዞ ያሉት ክፍተቶች አሉ። የተጀመሩ ስራዎች አሉ። ከልዩ ልዩ ቴክኒክና ሙያ በክረምት መርሃ ግብር አሁን በዚህ አመት በሚቀጥለው በ2018 የሚመረቁ አሉ። በተጨማሪም ደግሞ በገበያ ውስጥ የሚገኙትን ደግሞ የማሟላት ስራ የሚቀሩ ነገሮች አሉ። ከቴክኖሎጂ ጋር በተያያዘ ማረሚያ ቤት ሴንሲቲቭ ነው። ማረሚያ ቤት በብዙ አንግል ነው የሚታየው ዝም ብሎ ስሙ ብቻ ማረሚያ ተብሎ የሚጠራ ተቋም ሳይሆን ዘርፈ ብዙ ስራ የሚሰራበት ተቋም ነው። ማረሚያ ላይ ትምህርት ቤት ትምህርት ሚኒስቴር አለ፣ ጤና ሚኒስቴር አለ፣ ግብርና ሚኒስቴር አለ። ማረሚያ ላይ ቴክኒክና ሙያ ኮሌጆች አሉ። ማረሚያ ቤት የሌለ ነገር የለም። ስለዚህ እነዚህን ሁሉ በአካተተ መልኩ መሰራት ይጠይቃል ና ከተባባሪ አካላት ጋራ ከዚህ ከኛ ስቴክ ሆልደሮች ጋራ በስፋት የምንሰራቸው ስራዎች አሉ። በተለይ በተለይ ደግሞ ከጥበቃው ጋር ተያይዞ የምንጠብቀው ታራሚ ብቻ አይደለም። ታራሚ የምንጠብቀው ከውጭ ጥላትም እንጠብቀዋለን፣ ከውስጥም የሚመጣበት ነገር እንጠብቀዋለን። ስለዚህ ከውጭም ያለው ከውስጥም ያለውን ነገር ሰላማዊ ለማድረግ እንግዲህ ማህበረሰብ ውስጥ የሆነ ነገር ሰርቷል ተብሎ ነው ማራሚነት የገባው እኛ ደግሞ እንድናክም ነው እየተላክ ነው፣ አክምን ጤነኛ ሰው እንድናወጣ ነው እየተላከ እኛ ጋር የሚላከው ና ጤነኛ ሰው ለማውጣት ሰላም ማስጠበቅ የሁልጊዜ ስራችን ስለሆነ ከቴክኖሎጂ ጋር በተያያዘ ሴንስቲፊ ካሜራዎችና ልዩ ልዩ ስራዎች እነሱ ጋር የጀመርናቸው ስራዎች አሉ እነሱ አጠናክረን በሁሉም ማረሚያት ላይ የምንሰራቸው ናቸው የሚሆኑት ሌላው የትኩረት አቅጣጫ ነው ብለንም አንዱም የያዝነው ከታራሚዎች ቀለብ ጋር ተያይዞ ነው የታራሚዎች ቀለብ በአሁኑ ሰዓት እየተጠቀሙ ነው ያሉ በጣም አነስተኛ ነው ለመንግስት ጥናት አጥንተን አቅርበናል እሱ ይጽርቅልናል ብለን እየጠበቅን ነው። ለማረም፣ ለማነጽ መሰረታዊ ስለሆነ ማለት ነው። በመጨረሻ በውይይታችን ያላነሳ ነው መነሳት አለበት ምትሉት ጉዳይ ካለሱ ማንሳ ኢትዮጵያ ማረሚያ ቤቶች ታሪክ ባለፉት 30 ምናምን አመታት ከተነሳ አብሮ የሚነሳው ፕሪዝን ፌሎሺፕ ኢትዮጵያ ነውና ፕሪዝን ፌሎሺፕ ኢትዮጵያ ያለማቋረጥ በተለያዩ መስኮች ማለት ነው ቅድም ለማስቀመጥ ሞክሬ ያለው በህግ ታራሚዎች የማረም ማነጽና ታድሶ ልማት አገልግሎቶች እንደዚሁም በነጻ የህግ ድጋፍ አገልግሎት የተለያዩ የህግ ታራሚዎችን የሚጠቅሙና የማረሚያ ቤቶችን አመራሮችና ሰራተኞች አቅም ግንባታ ስራ የሚደግፉ የልምድ ልውውጥና የተለያዩ ጉዳዮችን ከጎናችን ሆኖ በመደገፍ እያሳየ ላለው ፈቃደኝነት በዚህ አጋጣሚ ምስጋና ማቅረብ እንፈልጋለን። እንግዶቹ የለሰጣችሁን ሰፊ ማብራሪያ ከልብ አመሰግናለሁ። እኛም በጣም እናመሰግናለን። ክቡራን ተመልካቾቻችን፣ በዛሬው ቆይታችን በፌዴራል ማረሚያ ቤት ያለው የሪፎርም ስራ እንዲሁም ደግሞ ቀጣይ የስራ አቅጣጫና ያጋጠሙት ተግዳሮቶች ምን ይመስላሉ የሚለውን ወደ እናንተ አደረስን። ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ቸርን ሰንብት።